በፍጹም አብርሃም እጅ ላይ ይሄ ፖስታ አይደርስም። እውነቱ ስለጋ ደሞ አደርሷለሁ። ማንንም የሚያግተኝ የለም። ነገር ትክክል ነው የምትሉት እናንተ? አዎ ትክክል ነው። በቃ ፈቅዷታላ። በቃ ፈልጎ ነው እኮ አብርሃም፣ እኮ ፈልጎ ነው እሷ ህይወት ውስጥ የመጣው ስለዚህ እሷ ብትሄድበት እንኳን ፈልጓታል። ወንድ ልጅ አይደል? እንደ እሱ ሲጀመር ትዳር አለው። ስለዚህ ትዳር ያለው አይነት ሁኔታ ነው የሆነ ያለው ስለዚህ በቃ አንቺ ከነዚህ ከነሱ ህይወት ውስጥ ለምንድነው አት

አልፋይሉን እለቀዋለሁ፣ አትለቂውም፣ እለቀዋለሁ፣ አትለቂውም። ቤተሰብዬ እንግዲህ ትኩስ ዜና ነው ማለት ነው። የሄርሜላ እህትና እንዲሁም እንግዲህ የሩታ ዘመድ ነኝ ብለው እንግዲህ ሊጋደሉ ደርሰዋል። የአብርሽና የሄርሜላን ፋይል አወጣዋለሁ እያለች ነው ማናት? የሩታ ዘመድ የሄርሜላ እህት ደሞ ደግሞ ዝሙተኛዋ አታወጭውም እያለች ነው እና እኔ በጣም የሚገርመኝ የሰው ትዳር ላይ እንደዚህ ተንጠልጥላ እህትሽ፣ አንቺ ዝሆን የአሜሪካ ላሚ የሆንሽ ማለት ነው። እንደዚህ እህትሽ ባለትዳር ላይ ሰማንያ ላይ ተንጠልጥላ፣ አንቺ እንደውም ልታፍሪ ይገባሻል። ትልቅ ሰው ነሽ እንዴ! የወተት እቃሽ እንደዚህ አንዘልዝለሽ መተሽ ትንሽ እንኳን አታፍሪም። በጣም አሳፋሪዎች ናቸው እንዴ! በሰው ትዳር ላይ እንደዚህ ፋይል አትዋውጭ። ሚሄት የም ፋይል ከአብርሃም ጋር የምትሰራውን የምትዩ። መጨረሻ ላይ ደግሞ ምናለች? ይቻ አስመሳይ ማለት መጨረሻ ላይ ምናለች? አው አብርሽ እኮ ፈልጓት ነው እንጂ እሷ ፈልገው አልሄደችም። ፈልገው እሷ ፈልጋ የሜዳ አህያ ስለሆነች ሄደች እንጂ አብርሃም ታደስ አልሄደባትም። እወዳህለሁ ብላ ስስማ ያየ ነው እኛ ሄርሜላን ነው እንጂ እሷ አፈቀርኩሽ፣ ወደድኩ ሲላት አላየንም። መረጃም የለሽም። ለምን ተዋሻለሽ? እናንተ በጣም ገራሚዎች እኮ ናቸው። በሰው ትዳር ላይ እንደ የፈለገው ነገር ይሁን እንጂ ትንሽ እንኳን አታፍሩም። ለብር ብላችሁ እንደዚህ ራሳችሁን ስታረግሱ ሴት ልጅ ቆፍጠነ ስትል ነው። በአደባባይ ስትረክስ ግን በጣም ይደብራል። ሴት ልጅ ውድ መሆን አለባት። እንዲህ በጣም ነው የገረመኝ። ቤተሰብዬ፣ ቪዲዮውን እንግዲህ ከመግቢያው ላይ እንዳስገባሁላችሁ፣ ይቺ ወጠምሻ ምን አለች? አይ ሩታ እኮ አለች፣ አብርሃም እኮ ትዳር አለው አለች ትዳር ካለው ታዲያ ሀዲስ ስትንዘላዘል ለምናት ምክንያትም ከሌላ ሴት ጋር ፋይሉን አወጣዋለሁ ስትል አታወጩ ም እያሽ ታዲያ ለምን ትመቻት አለሽ ሩታን ዘመር ማለት ነው እና በጣም ገራሚዎች ገራሚዎች በሰው ትዳር ላይ ሩታ እንግዲህ መውለጃዋ ሰአት ደርሶ እየተጠባበቀች እናንተ ግን ዛሬም እየሰራችሁ ነው እነዚህ እንግዲህ ወጠምሻኖች ነገ ደግሞ ከአብርሃም ጋር ቪዲዮ አብረው እንደሚመጡ ባለሙሉ ተስፋ ነ ምክንያቱም አይዲያ እየጠረረባቸው ስለሆነ አይዲያ በምን እናንጠያሉ? እንደዚህ የሩታ ክስት ነኝ የሄርሜላ እህት ነኝ እንዴ፣ እኛ እንኳን የሄርሜላ እህት አለም። ለምን እናቷ አቶኝም፣ እናቷ አቶኝም። እህትሽ ጥሩ ነገር ይዛ መታለች እንዴ? በአደባባይ እርካሽ ወንድ ጋር ስትላላ ስትሳሳም፣ በባንት እኮ ነው የመጣችው የማታፍል። 2018 ቤተሰብ፣ ምን አይነት ነገር ነው ያመጣብን? በዛ ላይ ብዙ ኮሜንታተር እንግዲህ ዛሬ ስል የነበረው እንዳለ ፋይሉን አስተላልፊና ስጭ እያላችሁ ነው። ፋይሉ ይሰጥ፣ ፋይሉን እንየው፣ ከዛ ወደ ክስ እንደው ከክስ አወጡ ማለለ። ክሱን እስኪ እንየው፣ ወረቀቱም ይነበብልን። ምንድን ነው ፋይሉ የሚለው? ስለ ሄርሜላና ስለ አብርሃም ያልሽውን የሩታ ዘመድ አውጭልን፣ የኔ ቆንጆ። በጣም ነው የምንወድሽ ቤተሰብዬ። በጣም ገራሚ ነው። ላይክሸር ለሁሉም ይሄ ቪዲዮ ድረስ። አብርሃም ግን እንደዚህ ማንም እየመጣ የሚነግድብህን ብታስቆም መልካም ነው ብዬ እኔ የማምነው ምክንያቱም፣ በትዳር ላይ ይሄንን ያህል ይሄንን ያህል ትዳርህን የማንም መጫወቻ ትዳር እኮ ክብር እኮ ነው፣ ክብር ነው ትዳር። ግን የአብርሃምን ትዳር ማንም የመጣ መጫወቻ አደረገው። እስኪ ሌሎች አሉ፣ እነ ብሩክ ያሉ፣ እነ ሀይሚ ያሉ፣ በጣም ብዙ የቡታጅራዊ ቱበሮች አሉ። ማንም አይሰራበትም፣ ራሳቸውን ያስከብራሉ። አብርሃም ግን ዝም ስለምትል ማንም መቀለጃ አደረገው ትዳርህን